እንግዲህ የፋኦ የምስረታ 80ኛ ዓመቱን ሲያከብር በልዩ ሁኔታ ሀገራት እየተከበሯቸው የሚገኙ ከራሳቸው አልፎ ግን ከራሳቸው ዜጎች አልፎ ለዓለም ተምሳሌት ሊሆን ይችላሉ ያላቸውን ትልልቅ ተግባራት መርጦ እውቅና እየሰጠበት ነው። ከዚህ የእውቅና መርሃ ግብሩ ከሰጠባቸው እና በዓለም አቀፍ ደረጃ ተምሳሌት ሊሆኑ ይችላሉ ተብለው ከተመረጡት መካከል ደግሞ አረንጓዴ አሻራ መርሃ ግብራችን አንደኛው ነው። በተለይ ደግሞ ከአካባቢ ጥበቃ ጋር የተራቆተ አካባቢ መልሶ እንዲያገገም ማድረግ የስነ ምህዳር ጤናማነትን ከመጠበቅ አንጻር በጣም ትልቅ ፋይዳ ያለው ሀገራዊ ስራ መሆኑን ከግምት ውስጥ ማስገባ መልኩ እና ደግሞ ለዓለምም ተምሳሌት ሊሆን ይችላል በሚል ነው እንግዲህ እውቅናውን የሰጠው። በነገራችን ላይ የዚህ የእውቅና እና ሽልማት መርሃ ግብር በጣም ረጅም መስፈርቶችን አልፎ ረጅም ምልከታዎች ተደርገውበት ሰፊ ሳይንሳዊ ምልከታዎችም እንደዚሁ ከተደረጉ በኋላ ነው ለእውቅና መሰጠቱ የበቃው ማለት ነው። እንግዲህ አረንጓዴ አሻራ ከኢትዮጵያ የተሻገረ ስራ ነው የምንሰራው ለትውልድ ነው የምንሰራው ለኢትዮጵያ ብቻ አይደለም። ለአፍሪካ ተምሳሌት መሆን የሚችል ነው፣ ለዓለምም ተምሳሌት መሆን የሚችል ነው ብለው በጣም በተደጋጋሚ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን የአረንጓዴ አሻራ መርሃ ግብርን ባስጀመሩበት ጊዜ ከዛም ጀምሮ እስካሁን ድረስ ሲናገሩት የሚደመጥ ነገር ነው። ይህንን እውነታ አሁን ዓለም መገንዘብ ጨምሯል። የተሰራ ያለው ስራ ባለፉት ሰባት ዓመታት በአረንጓዴ አሻራ መርሃ ግብር በእያንዳንዱ የችግኝ ተከላ መርሃ ግብር በችግኝ ተከላ ጊዜ የሚካሄዱት የተገኙት ልምዶች በራሳቸው ብዙ ሀገራት ሊማሩባቸው የሚገባ ነው በሚል ነው እንግዲህ መድረኩ ላይ ሲነሳ የነበረው። አንደኛው በየአመቱ በአረንጓዴ አሻራ መርሃ ግብር ተጀምሮ የአመቱ እስከሚጠናቀቅበት ጊዜ ድረስ የምናውረው ስለ ቁጥሮች ብቻ አይደለም። በእያንዳንዱ የተከላ መርሃ ግብር ላይ የሚገኙት ልምዶች የመርሃ ግብሩን ጥራት ውጤታማነቱን እየጨመሩት መጥተዋል። የሚታወቀው የትኛው አካባቢ ላይ ምን አይነት ችግኝ ይተከል ከሚለው ጀምሮ ለማህበረሰቡ ውለው አድረው ምግብ መሆን የሚችሉት ላይ ማተኮሩ፣ ስነ ምህዳራዊ ሁኔታ፣ የአየር ንብረቱ፣ የአፈር ሁኔታው፣ እነዚህ ሁሉ ከግምት ውስጥ እየገቡ መርሃ ግብሩ በራሱ ያለው ሳይንሳዊ ይዘትን በየጊዜው እየተሻሻለ መምጣቱ ይታወቃልና ይሄ ኢትዮጵያ የሄደችበት ውጣውረዶቹ በራሳቸው ለብዙ ሀገራት ትምህርት መሆን ይችላሉ በሚል ነው ይፋው አንድም እውቅና እንዲያገኝ ያደረገው እና በዚህ ሂደት ውስጥ በጣም ብዙ የዘርፉ ባለሙያዎች ተመራማሪዎች ኢትዮጵያ መጥተው የኢትዮጵያን ስኬት ሀሁ እንዲመለከቱ እንዲቃኙ ያደርጋቸዋል። ይሄ እውቅና ማለት ነው። ከዛ ባሻገር በዚህ ስራ ውስጥ ሊያግዙን የሚችሉ በርካታ ደግሞ መንግስታዊ፣ መንግስት ያልሆኑ አካላትም አሉና የእነሱንም ድጋፍ ለማሰባሰብ ይሄ ዓለም አቀፍ ውቅና ያግዛ። ለኢትዮጵያውያን ደግሞ ትልቅ ጉልበት ነው። ሚሊዮኖች ተሳትፈውበታል። እናቶች ህጻናት ልጆቻቸውን አቅፈው፣ ህጻናት ከነ ዩኒፎርማቸው ወጥተው አፈር ነክተው አሻራቸውን አሳርፈዋል። ይሄ ጉልበት ነው ወደፊት ለምንሰራቸው ስራዎች ትልቅ ጉልበት ነው። የእውቅና አንዱ ዓላማ እሱ ስለሆነ ማለት ነው። እና እውቅናውን ለማግኘት ብሎ አይደለም ኢትዮጵያውያን ያንን የሰሩት። ለኢትዮጵያ ያላቸውን ፍቅር የሚገልጹበት አንደኛው መንገድ ነው። አሁን ደግሞ ዓለም ያንን ማየት የቻለበት መሆኑ ለማንኛውም ሀገር ወዳድ የሚያስደስት ነው። ከዛ ባሻገር ግን ለመላው ኢትዮጵያዊ ደግሞ ትልቅ ጉንበትን፣ ትልቅ ደስታን የፈጠረ ነገር ነው ብዬም አምናለው። የሰራነው ስራ አለም አይቶ ትክክል ናችሁ፣ እኛም ከናንተ ልንማር ይገባል። ብዙ ጊዜ የኢትዮጵያ ጠቅላይ ሚኒስትር እንደሚያነሱት ስለአየር ንብረት ለውጥ ስለ ጉዳቱ አዳራሹ ሰው ተሰብስቦ ይነጋገራል። በትክክል ወርዶ መሬት ላይ አፈር ነክቶ ግን ተጨባጭ የሆነ ስራ ለትውልድ የሚሻገር ስራ አካባቢን የሚቀይር ስራ መስራት ላይ ብዙ ሀገራት በእኛ ልክ ስኬታማ አልሆኑም እና ይሄ አሁን ዓለም እየተገነዘበው መምጣቱን የሚያሳይ ነው። በነገራችን ላይ በቅርቡ አዲስ አበባ በጣም በስኬት የተካሄደው የክላይሜት ሰሜት ወይም በዓለም አቀፍ ደረጃ ዩን ሰሜት ላይ አንዱ አፍሪካውያን ሊማሩበት ይገባል በሚል በአዲስ አበባ ኮርድ ላይ ከስምምነት የተደረሰው ይኸው የአረንጓዴ አሻራ መርሃ ግብራችን ነው። በዛ የተገኙት ስኬቶች ብዙ የአፍሪካ ሀገራት አብረው ሊማሩባቸው የሚገቡ እንደሆኑ እና በተለይ ተመሳሳይ መልክ ምድራዊ ይዘት ያላቸው ተፈጥሯዊ ገጽታ ያላቸው ሀገራት በቀጥታ የኢትዮጵያን ልምዶች ለመቀመር ባለሙያዎችንም ለመላክ ከወድኩ ፍላጎት እያሳዩ መምጣታቸውን የተመለከትንበት ነው እና ከዚህም በፊት ጀመሩ ይታወቃል። ስለዚህ ይሄ በዓለም አቀፍ ደረጃ ሰፍቶ ደግሞ ሲታይ የበለጠ ጉልበት የሚፈጥርልን ነው። ትልልቅ ሀሳቦቻችን ከዚህ በፊት አግሪኮላ ክቡር ጠቅላይ ሚኒስትሩ እውቅና ያገኙበት ነው። በጋ ስንዴ መርሃ ግብር፣ እንደዚሁም ደግሞ ራስን በምግብ በመቻል ላይ ያላቸው ጥረት፣ ይሄ ደግሞ አረንጓዴ አሻራ፣ ሌላኛው ሌሎቹም ሀገር በቀል እሳቤዎች፣ የኢኮኖሚ ማሻሻያ እሳቤዎች፣ አካባቢን የመጠበቁ የማጽዳቱ በተለይ ሰው ተኮር ስራዎቻችን ይበልጥ ዓለም አቀፍ እውቅናን ይዘው እንደሚመጡ ከወዲሁ ምልክቶችን ማየት ይቻላል። ይሄ አረንጓዴ አሻራ አረንጓዴ አሻራ ብቻም አይደለም፣ ክቡር ጠቅላይ ሚኒስትሩ የሚያመጧቸውን በተለይ ሰው ተኮር የሆኑ ስራዎችን፣ ሀገር የሚቀይሩ ለትውልድ የሚተላለፉ ስራዎች ህዝቡ አምኖ የኑሮ ሁኔታ ሳይገድበው የሚኖርበት አካባቢ ሳይገድበው ብዙ የውጣ ውረድ ሳይገድበው እነዚን ሀሳቦች ተቀብሎ በሚሊዮኖች እየወጣ ይተገብራል። ይህንን በአረንጓዴ አሻራ አንስተናል። በጽዱ ኢትዮጵያ ላይ ተመልክተነዋል። በኮሪደር ልማት ላይ ተመልክተነዋል። ብዙ የገበታ ፕሮጀክቶቻችን እነዚህ ላይ ተመልክተናቸዋል። የሚመጡትን አዳዲስ ሀሳቦች ለሀገር እስከጠቀሙ ለትውልድ እስከበጁ ድረስ የሰው ተቀብሎ እየተገበራቸው መምጣቱን አይተናል። አሁን ዓለም ያንን እውቅና እየሰጠ ነው የሚገኘው። እያንዳንዱ ኢትዮጵያዊ በዚህ ስራ ውስጥ የተሳተፈው፣ ይሄ እውቅና የሁሉም ኢትዮጵያዊ ነው። በተለይ ደግሞ ሀሳቡ እንግዲህ ከመጀመሪያው ጠንስሰው በእያንዳንዱ የስራ እንቅስቃሴያቸው በእያንዳንዱ ውሳኔያቸው ከጠረጴዛቸው ላይ ሳይርቅ እንዲሳካ ያደረጉት ክብር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም በመድረኩም ላይ ሲነሱ እንደነበረው የእሳቸው እውቅና ነው ይሄ። በዚህ ስራ ውስጥ በእያንዳንዱ በየአመቱ ስናገኛቸው የነበሩ ልምዶች ስራው ውጤታማነቱ እንዲሻሻል ጥረት ሲያደርጉ የነበሩ በጣም ብዙ የግብርና ባለሙያዎች አሉ፣ በመላ ሀገሪቱ የሚገኙ ጠዋት ማታ ከአርሶ አደሩ ጋር ከችግኞቹ ጋር አብረው ውለው የሚያድሩት ማለት ነው። ለነሱ በችግኝ ማፍያ ጣቢያዎች ውስጥ ላሉ ሴቶች፣ ለዛ ላሉ ባለሙያዎች፣ ለግብርና ባለሙያዎች የአፈር ጥበቃ ስራ ላይ ለሚሰሩት እያንዳንዱ ኢትዮጵያዊ አሻራውን አሳርፎበታል እና ይሄ አንዱ ትልቁ ሀገራዊ ስኬታችን ነው። ሁላችን እንኳን ደስ ያለን ማለት እፈልጋለሁ። ከዛ ባሻገር እነዚህ አሻራ የምናሳርፍባቸው ስራዎቻችን የዛሬ ስራዎች ብቻ አይደሉም፣ የትውልድ ስራዎች ናቸው እና ነገም ለልጆቻችን የምናስተላልፋቸው ስራዎች ላይ ሀሳቦች ላይ እንዲሁ በጋራ ቆመን ዓለምን የምናስደንቅበት እውቅና የምናገኝባቸው ብዙ ስራዎች ከፊታችን ይጠብቁናል። አሁንም በአብረነት የጀመርናቸው እንድናሳካ ማደራ ማለት ይፈልጋሉ። ከዛ ባሻገር ግን በጣም ትልቅ ስኬት ነው። ከዚህ በላይ ግን መስራት እንችላለን፣ እና የበለጠ አለብን እንደምናስደም ሙሉ እምነት አለኝ። በድጋሚ ለሁሉም ኢትዮጵያውያን እንኳን ደስ ያለን፣ እንኳን ደስ ያላቸው።